በዚህ መንግስት ወደቅን ወይስ ተነሳን? ህዝቡስ ምን እያለ ነው? ሚስጥር አውጥቼ ከብዙዎች የደረሰኝን መረጃ እንዲሁም በራሴ የታዘብኩትን ላካፍላችሁ። በዚህ መንግስት እያደግን ነው ወይስ እየጠፋን ነው? ማን አድኮስ፣ ማን ጠፋ? የተሰራው ልማት፣ የመንገዱ ጥራትና ስፋት አስተውሎ ለተመለከተው ሀገሬ እያደገች ነው። ለውጥማ አለ። ምን አለ፣ እስከ ዛሬ ድረስ እንደዚህ አይነት መሪ ባገኘን ያስብላል። መንገዱ እንዴት ተሰራ ስንል ግን ጥያቄ ያስነሳል፣ ብዙዎችን ያስለቅሳል የሚሉ አካላት አሉ። ያለምንም ነገር ተነስቻለው፣ ጎዳና ላይ ወድቅ ያለው የሚሉም ቀላል አይደሉም። ልማቶች ተጠናክረው እየቀጠሉ እንደሆነ አይደለም አይን ላለው ለሚመለከት ቀርቶ ለሚሰማም የሚካድ አይደለም። ነገር ግን ምን ዋጋ አለው? ስራ የለም። ልማት የስራ እድል ካልፈጠረ ሰው ምን ሰርቶ ይኖራል? ቤተሰብ ያለውስ እንዴት ያስተዳድራል? ደካማናት አባት ያለውስ እንዴት ያግዛል? ልማት ሰውን ካላሳደገ ምን ትርጉም አለው? ሀገር መንገዱ ድንጋዩና ጫካው ነው ወይስ የሚኖረው ማህበረሰብ? መንገዱ እያማረ እየተብለጨለጨ ሰው የሚበላው ካጣ እና ከተማረረ ሀገር አደገ ነው የሚባለው? ከለውጡ በኋላ የኑሮ ሁኔታ እንዴት ነው? አንዲት እናት ገበያ ወጥታ እውነት ለመናገር ተደስታ ትገባለች? ዋጋው ጨምሯል እንጂ ቀንሷል የሚባል ነገር ከሰማን ስንት ጊዜ ሆነን? ምን ይሉታል? ሰውን አሳንሶ ኑሮን ማስወደድ። የገቢዎች ጉዳይማ ይነሳ። ገቢዎች የሄዳችሁ ቀን ነው እዚህ ሀገር መኖርስ ከምንም በላይ ትጠላላችሁ። ድሃ እንዳይኖር ነው የሚመስለው። ሀብታሙ የሚከፍለው ግብር በገንዘብና በሰው ያስጨርሳል። ከታች ያለው ድሃ ከሰራው በላይ ግብሩ ይመጣበታል። ከየት አምጥቼ ከፈለግ ለምን አትዘጋውም? ይባላል። ዘግቶ ምን ይስራ? ፍርዱን ለፈጣሪ። ምክንያቱም በሰው አቅም የሚቻል አይደለም። ይሄ አረቄ እየሸጡ ልጆች የሚያስተምሩ ቡናቸውን የሚገዙ እናቶች አረቄ መሸጥ ተከለከሉ። አረቄ ወጣቱ እየጎዳ ስለሆነ ተባለ። ሆቴል ውስጥ ግን መሸጥ ይቻላል። ለምን ይሆን? ሆቴሉ ሲገባ ምናልባት ፓወሩን ያጣ ይሆን? መጉዳቱን ይተው ይሆን? እኔ እንጃ። በአጠቃላይ ባለፉት ዓመታት አደግን ወይስ ወረድን? ልጆቻችን ለትምህርት ያላቸው ፍላጎት፣ የሰላም ጉዳይ፣ ሰው እንደፈለገ ወጥቶ የመግባቱ ጉዳይ፣ የፈለገበት ሄዶ እንደ ልቡ የመስራቱ ነገር እንዴት ነበር? የኑሮስ ነገር ከፍ አለ ወይስ አፌን፣ መቼም ወይስ ዝቅ አለ ብዬ የልጅ ጥያቄ አላደርግባችሁም፤ ምክንያቱም ይታወቃልና። ታዲያ ምናችን የተለወጠው? አንድ ሀገር አደገ የሚባለው በመንገዱ በምንድን ነው ህዝቡ መኖር ካልቻለ መንገዱ ቢያምር ለማን ነው? እስቲ እናንተስ ምን ታዝባችሁ ይሆን? ሀሳብ ስጡን፣ ተንፍሱ። አደግን ወይስ አነስን? ወደ ከፍታ እየሄድን ነው ወይስ ወደ ዝቅታ እየሄድን ነው? የሆዴን በሆዴ ብሎ የሻለው የታፈነው ህዝብ ካሁን በኋላ በቃኝ ብሎ ሲወጣ ማን ነው የሚያስቆመው? የሚደርሰው መተርማመስስ እስከ መቼ ይሁን? እስከ መቼ ይሁን? ወደ ኋላ የሚመልሰን የሚመጣው ምርጫስ ምን ያሳየን ይሆን? በዚህ ሰዓት ወጣቱ ተማሯል። ስራ የለውም። እናቶች ሀሳብ በዝቶባቸዋል። የኑሮ ውድነት አልቻሉትም። ሰላም የሰው ስም ብቻ ሆኖ ከቀረ አመታት አለፉ። በየሀገሩ በየክፍለ ሀገሩ ሰው ይታፈናል። ይሄን ያህል ገንዘብ ክፈል ካልከፈልክ እንገልሃለን ይባላል። ታዲያ ምን አይነት ኑሮ ነው እየኖርን ያለነው? በዚህ መንግስት ወደ ላይ ወይስ ወደታች? እናንተስ ምን አይነት ሀሳብ አላችሁ? ሀገሩን በፊት የወድ የነበረ ሰው በሙሉ አሁን እንደ በፊቱ አይደለም። ወጣቱ ከሀገር ስለመውጣት ነው የሚያስበው። ብዙዎቹ የሚኖሩት ኑሮ ያን ያክል አይደለም። ምንድን ነው የሚባለው? ታዲያ የእናንተ ሀሳብ ግን ምንድን ነው በዚህ ነገር ላይ?